የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከትናንትናው ጨዋታ በኋላ ሐሳባቸውን አጋርተዋል ሁሉም ሰው ስለ ዩሮፓ ሊግ የፍጻሜ ጨዋታ እያሰበ ነው ነገር ግን ቡድኑ ብዙ ችግሮች አሉበት በክረምቱ የዝውውር መስኮት ጠንካራ መሆን አለብን ዩሮፓ ሊጉን ብናሸንፍ ምንም ለውጥ አይመጣም የቡድኑ ችግር ብዙ ነው ቀጣይ ዓመት እንደዚህ መሆን አንችልም በቡድኑ ውስጥ ለውጥ የማይመጣ ከሆነም። ቦታውን ለሌሎች ሰዎች አስረክበን መሄድ አለብን። ካላሸነፍን የዓለም ፍጻሜ እንደሆነ ሊሰማን ይገባል። ብዙ ነገሮችን መለወጥ አለብን፣ በማለት አምሪም ሐሳባቸውን አጋርተዋል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታም ከሶሴዳድ አመራሮች ጋር በስል ከተነጋገሩ በኋላ ማርቲ ዙበሜንዲን ወደ ኤምሬትስ ማምጣታቸው ይታወቃል። አሁን ደግሞ ፊታቸውን ወደ ቪክቶር ዮኬሬሽ አዙረዋል ተብሏል። የጣሊያኑ ላካዜታ ዴሎ ስፖርት ኤዲተርና የቤርታ የቅርብ ሰው የሆኑት አንድሪያ ሞንቲ ቤርታ ዮኬሬሽን ወደ ኤምሬስ እንደሚያመጡት በጣም እርግጠኛ ነኝ። ለዚህም ከስፖርቲንግ ሰዎች ጋር ንግግር ላይ ነው ቤርታ ስራ ላይ ነው በማለት ተናግሯል። ስፖርቲንግ ዳይሬክተሩ በቀጣይ ቀናት ወደ ፖርቱጋል እንደሚያቀኑ ሞንቲ ሀሳቡን አጋርቷል። የሱዲናዊው አጥቂ ዝውውር ካልተሳካም ቤርታ ሌላ ድንቅ አጥቂ ያስፈርማሉ እመኑኝ በማለት አስተያየቱን ሰጥቷል። ከዚሁ ከአርሰናል ዜና ሳንወጣም ፈረንሳዊው ዊሊያም ሳሊባ ውሉን ለማራዘም ንግግር መጀመሩ ተሰምቷል። የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታም ተጫዋቹን ለማሳመን የሄዱበት ርቀት በክለቡ አመራሮች ዘንድ እያስወደሳቸው ይገኛል። ሳሊባ ጥሩ ኮንትራት እንዲቀርብለት ይፈልጋል በማለት የተጫዋቹ ወኪል የሆነው ኒያንግ ጅብሪል አስተያየቱን ሰጥቷል። ስካይ ጀርመኒ እና ቢልድ የባየር ሌቨርኩሰን አመራሮች ሴስክ ፋብሪጋዝን የክለብ አሰልጣኝ አድርገው ለመቅጠር ፍላጎት አሳይቷል በማለት መረጃውን ይዘወተዋል። በጣሊያን ሴሪኤም በኮሞ ክለብ ውስጥ ከሄነሪ ዴኒስ ዋይዝ በመቀጠል በክለቡ የባለቤትነት ድርሻ ያለ ፋብሪጋስ በሴሪያው አስደናቂ ጊዜን እያሳለፈ ይገኛል። የክለቡ ስፖርቲንግ ዳይሬክተር ሲሞን ሮፍልስ ፋብሪጋዝን በአሰልጣኝነት መቅጠር እንፈልጋለን፣ በቀጣይ ጊዜያት ወደ ጣሊያን በረን ፋብሪጋዝንና የኮሞ አመራሮችን ለማነጋገር ወስነናል በማለት ተናግረዋል። ስለ ፍሎሪያን ዊርትዝ የጠየቁት ሮፍልስ ተጫዋቹ ባይር ሙኒክን መቀላቀል እንደሚፈልግ ነግሮናል። ፍሎሪያን ዊርትዝ ወደ ባይር ሙኒክ ማምራት ይፈልጋል በማለት ሀሳባቸውን አጋርተዋል። ከትናንትናው ተጠባቂ የሪያል ማድሪድ እና ባርሴሎና ጨዋታ በኋላም የሎስ ብላንኮሶቹ ደጋፊዎች በክለቡ የልምድ ስፍራ አካባቢ የተቃውሞ ጽሑፎችን የያዘ ባነሮችን ሰቅለው ነበር።